ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ገጽ የመረጃ ሰዓታችን እነሆ። መረጃዎቹን በመንገር ቤዛቤት አራጊያ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። ዛሬ ንጋት ላይ በአዲስ አበባ ፍንጮ በር አካባቢ በደረሰ የትራፊክ አደጋ የአንድ ሰው ህይወት ሲያልፍ አስራ ሁለት ሰዎች ደግሞ ጉዳት ደርሶባቸዋል። ትላንት ምሽት ሾላ ገበያ በተነሳ የእሳት አደጋ በንግድ ሱቆች ላይ ጉዳት ደርሷል ዛሬ መስከረም 7 ቀን 2018 ዓ.ም ማለዳ ላይ በአራዳ ክፍለ ከተማ ወረዳ 6 ከጠዋቱ 1 ሰዓት ከ25 ደቂቃ ላይ አንድ ሚኒባስ ታክሲ አፍንጮ በር ድልድይ ውስጥ በመግባቱ ሚኒባስ ውስጥ ከነበሩት ሳፋሪዎች መካከል ዕድሜዋ 22 ዓመት የተገመተ ወጣት ህይወቷ ማለፉን የእሳትና አደጋ ስጋት ስራ አመራር ኮሚሽን ህዝብ ግንኙነት ባለሙያ አቶ ነቃቱ ማሞ ለብስራት ራዲዮ ተናግሯል ሌሎች 12 ሰዎች ደግሞ ከባድና መካከለኛ ጉዳት የደረሰባቸው ሲሆን ተጎጆቹ በ ትና አደጋ ስጋት ስራ አመራር ኮሚሽን አምቡላንሶች እየተረዱ ወደ የካቲት 12 ሆስፒታል ተወስደዋል። ጉዳት ከደረሰባቸው 12 ተጎጂዎች መካከል የ12 ዓመት ታዳጊ የምትገኝ ሲሆን ተጎጂዎቹም ስድስት ወንዶችና ሴቶች መሆናቸውን ለማወቅ ተችሏል። የአደጋውን ምክንያት ፖሊስ እያጣራ መሆኑን ኮሚሽኑ አስታውቋል። በተመሳሳይ ዜና ትላንት ምሽት በየካ ክፍለ ከተማ ወረዳ 8 ከሌሊቷ አምስት ሰዓት ከ30 ላይ የእሳት አደጋ ማጋጠሙም ተሰምቷል። በየካ ክፍለ ከተማ ወረዳ 8 ሾላ ገበያ ማዕከል ላይ ትላንት መስከረም 6 ቀን 2018 ዓ.ም ከምሽቱ 5 ሰዓት ከ30 ባጋጠመ የእሳት አደጋ በተወሰኑ የንግድ ሱቆች ላይ ጉዳት መድረሱን አቶ ንጋቱ ጨምረው ነግረውናል። የእሳት አደጋው ለመቆጣጠር አምስት የእሳት አደጋ ተሽከርካሪ፣ ሁለት አምቡላንስ እና ሁለት ቦቴ እንዲሁም 60 የአደጋ ጊዜ ሰራተኞችም ተሰማርተዋል። የኮሚሽኑ የአደጋ ጊዜ ሰራተኞችም የእሳት አደጋው ተሳፍቶ ዘፋ ጉዳት ሳይደርስ መቆጣጠር እየቻሉ ሲሆን በሁለት ሰዎች ላይም ቀላል ጉዳት ደርሷል። በአደጋው በንብረት ላይ የደረሰ ጉዳትናም የአደጋ መንስኤ ፖሊስ እያጣራ ይገኛል። የእሳቱን አደጋ ለመቆጣጠር ሁለት ሰዓት ከ29 ደቂቃም ፈጅቷል። ሾላ የገበያ ማዕከል የተገነባበት ግብአትናም የግብይት ስርዓቱ ለአደጋ የተጋለጠና በአደጋ ጊዜ የአደጋ ጊዜ ተሽከርካሪ የሚያስገባ ሲሆን የገበያ ስፍራ ከዚህ ቀደምም ተመሳሳይ አደጋ ገጥሞታል። በገበያ ማዕከል ላይ ያሉ ነጋዴዎችም ከኤሌክትሪክ አጠቃቀም እንዲሁም በገበያ ማዕከል ውስጥ የሚገኙ ካፍቴሪያና መሰል አገልግሎት የሚሰጡ ተገቢውን ጥንቃቄ እንዲያደርጉም ኮሚሽን ያሳስባል ስትል ትግስት ላቀው ዘግባለች። ወደ ባህር ማዶ መረጃዎቻችን አለፍን። የደቡብ አፍሪካ ፍርድ ቤት የቀድሞ የዛምቢያ ፕሬዚዳንት አስክሬን ወደ ሀገር እንዳይመለስ በቤተሰብ የቀረበውን ጥሪ ውድቅ አድርገዋል። በደቡብ አፍሪካ የሚገኘው ከፍተኛ ፍርድ ቤት የዛምቢያው ፕሬዚዳንት ኤድጋር ሉጉን አስክሬን ወደ ዛምቢያ ለቀብር መመለሱን ለማስቆም ያቀረቡትን የይግባኝ ማክሰኞ እለት ውድቅ አድርጓል። ቤተሰቡ የዛምቢያ መንግስት የሉጉን አስክሬን ወደ ዛምቢያ መንግስታዊ የቀብር ስርዓት የመመለስ መብት የሰጠውን የፍርድ ውሳኔ ላይ የይግባኝ ለማለት ወደ ፕሪቶሪያ ፍርድ ቤትም ቀርቧል። ቤተሰቡ ጉዳዩን ለጠቅላይ ፍርድ ቤት ይግባኝ ሰሚ ፍርድ ቤት ወይም ኤስሲኤ ለማመልከት ተስፋ ቢያደርጉም ውድቅ ተደርጓል። ፍርድ ቤቱ በበኩሉም ይግባኝ ለማለት ምንም አይነት ምክንያታዊ የመሳካት ተስፋዎች የሉም ብሏል። የ68 ዓመቱ ሉንጉ እንደ አውሮፓውያን አቆጣጠር ሰኔ አምስት ቀን ከዚህ ዓለም በሞት ተለይቷል። አስክሬናቸው በሚገኝበት የደቡብ አፍሪካ ከልፈታቸው በፊትም ልዩ ህክምና ሲደረግላቸውም ቆይቷል። የፕሪቶሪያ ከፍተኛ ፍርድ ቤት በደቡብ አፍሪካ ህግ ላይ ከመተማመን ይልቅ በእነሱና በመንግስት መካከል በተፈጠረው አለመግባባት የዛምቢያን ህግ በመተግበር ስህተት መስራቱን ቤተሰቡ አስተባብሏል። የዛምቢያን ህግ አተገባበርን በተመለከተ ፍርድ ቤቶቹ ሟቹ ለህክምና ምክንያት ወደ ደቡብ አፍሪካ ጊዜያዊ ጉብኝት እንዳደረጉም አመልክቷል። በነሐሴ ወር ላይ ፍርድ ቤቱ በዛምቢያ ህግና በህዝብ ፖሊሲ መሰረት የቀድሞ ፕሬዝዳንት የግል ምኞት ወይም የቤተሰባቸው ፍላጎት ግለሰቡ የሚቀበርበትን ቦታ አይወስንም ይላል። ይልቁንም መንግስት የቀብር ስነስርዓት ለብሔራዊ መሪዎች በተዘጋጀው ይፋዊ ቦታ እንዲቀበሩም ያዛል ብሏል። የፍልስጤም ባንዲራ በሪያል ማድሪድ ጨዋታ ላይ እንዳይታይ በመታገዱ ፖሊስ ከሰልፈኞች ጋር ግጭት ውስጥ ገብቷል። በፈረንሳዩ ክለብ እናም በስፔኑ ሪያል ማድሪድ መካከል በተደረገው የሻምፒዮንስ ሊግ ጨዋታ የስፔን ፖሊስ ከማርሴይ ደጋፊዎች ጋር ተጋጅቷል ደጋፊዎቹ ከጨዋታው በፊት በሳንቲያጎ በርናባው ስታዲየም ለመግባት ሲጠባበቁ ፍጥጫው የጀመረ ሲሆን በስፔን ዋና ከተማ ውስጥም ውጥረት ነክሶ አምሽቷል። የፈረንሳይ ደጋፊዎች ከበርናባው በራፍ መጠባበቅ ላይ እያሉ ከተመደበላቸው ስፍራ ለመውጣት ሲሞክሩ ፖሊሶችናም የፈረስ ጋላቢው መኮንኖች ዱላቸውን ተጠቅመው ለመበተንም ችለዋል። በሺዎች የሚቆጠሩ የፈረንሳይ ደጋፊዎች የነበሩ ሲሆን በጨዋታው ላይ ከፍተኛ የፖሊስ ኃይልም ተሰማርቷል። ሁኔታው በፍጥነት ቁጥጥር የተደረገበት ሲሆን ደጋፊዎችም ወደ ስታዲየም ገብተዋል። የበርናባዊ ጸጥታ ሰራተኞች ደጋፊዎችም የፍልስጤም ባንዲራ ይዘው ወደ ስታዲየም እንዲገቡ አልፈቀዱም። የፍልስጤም ደጋፊ የሆኑ ሰልፈኞች በዚህ ሳምንት መጨረሻ የስፔን ቬልታ የብስክሌት ውድድርን በማስተጓጉላቸው ፖሊስ የቅድመ ጥንቃቄ እርምጃን ተግባራዊ ማድረጋይም ይገኛል። የእስራኤል ፕሪምየር ሴክ ቡድን ከግራንድ ቱር ዝግጅት ስፖንሰርነትም እንዲባረር የጠየቁ ተቃዋሚዎች እሁድ ዕለት በመንገዱ ላይ መሰናክሎችን በመፍጠራቸው የሳይክል ውድድሩ የመጨረሻውን መድረክ እንደታቀደው እንዳይጠናቀቅም አስገድዷል።